ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሁሉ አማን ወይ? ይህ ፓርስ ቀለም ነው። ዛሬ አማርኛ ፊደላት ማንበብ ክፍል አራት ይዘን መጥተናል። እነሆ በውስጥ መማር ለምትፈልጉ ልጆች ደግሞ ባዮ ላይ ወይም ደግሞ እዚህ ላይ ባለው ስልክ በ0925318048 ላይ በመደወል መማር ትችላላችሁ። ዛሬ ይዘንላችሁ የመጣ ነው ፊደላት ከኜ እስከ ዘ ይሆናል። እነሆ ቪዲዮውን እስከ መጨረሻው በማየት ትከታተሉን ዘንድ እንጋብዛለን። መልካም ቆይታ ይሆንላችሁ። የመጀመሪያው ፊደል

ቀጥሎ አይኑ አ ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ ኤ፣ ኦ፣ ኦ። ቀጥሎ ያለው መጨረሻው ዘ ነው። ዘ፣ ዙ፣ ዚ፣ ዛ፣ ዜ ዚ ዞ ዞ። የዛሬው ይህን ይመስላል። የዛሬው ፊደላችን ከኘ እስከ ዘ ያሉ ፊደላት እነዚህ ናቸው። ቀጣይ ክፍል አምስት ስለምንለቅ እንሆ ይህን አካውንት ፎሎ በማድረግ ሼር ላይክ በማድረግ ለሌሎችም እንዲደርሳቸው በማድረግ አማርኛም ማወቅ ለሚፈልጉ ማንበብ ለሚፈልጉ ልጆች እንዲደርሳቸው በማድረግ ተተባበሩ ዘንድ እንጠይቃለን። መልካም ጊዜ ይሁንላችሁ። ቻው ቻው።